አሁን ዲያቆ አሁን ዲያቆን ሚስት የለውም። ለታቦቱ ሲያገለግል ኖረ። ለታቦቱ ሲያገለግል ኖሮ ሚስትን ያገባ አክሊል አርጎ ሀባ ለብሶ የሚያገባትም አክሊል አድርጋ ሀባ ለብሳ ያገባሉ። እኮ ለዚህ ነው። ይቅርታ ይቅርታ ይቅርታ። ደግ ነኝ። እማማ ዝናሽ ብድግ ብለው ሰላም አላሏቸውም እ ምነው መነሳት እኮ ነገርኳቸው። ይቅርታ አሉ። ይሄ ጉልበቴና ጉልበቴ አይቆምም። ይሄ ጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጀሉ ወጣም። እሱ ገላያን እያጠበ እሱ ገላያን እያጠበ ሚካኤል እየወሰደ እዚህ ሚካኤል ያቆርበኛል። እሱ እውነት ነው፣ ጥሩ ልጅ ነው፣ የተባረከ ነው፣ የተባረከ ልጅ ነው። መርቁት እማማ ዝናሽ። እን እንዴ እንዴ፣ እኔ የምለው ዛሬ እንዴት ከካህን ተቀበሉ? ዛሬ ገንዘብ አንቱ ከካህን ከወታደር ከሐኪም ገንዘብ አልቀበልም ብለው እኛን ነበር እንዴ? ከዚህ በፊት እንዴ ወታደር ካን እንዴ ለእኔ ሁለት ወር ሁዳዴ ጦም። አገሬ ቡልጋ የተወለድኩት። አባቴ ታቦት ተሸካሚ ናቸው። ጤናዎት እንደናኖት ወይ ደግነኝ፣ ደግነኝ በእድሜ የዘካራስ ገለያን እያጠበ ገለያን እንዴ በህልሞት ነው እንዴ ማጥቦት? በህልም በውኔ በውኔ ደሱ ነው በውኔ የዘከራት በኮረንቲ ውሃ እያሞቀ በኮረንቲ ውሃ እያሞቀ በኮረንቲ ውሃ እያ ገለያን እያጠበ እምቆርበት እምቆርብበት ልብስ ተዚ ቁም ሳጥን አውጥቶ አልብሶ አጥር ውጭ መኪናው መጥቶ እንዲት አቅፎ አውጥቶ ነው መኪና ውስጥ አልጎ ወስቶ የሚያቆርበኝ ዘከራል። እንደዚህ ታቅፎ ለምን ይ ጉልበቴና ጉልበቴ አይቆምም። ምን ዋጋ አለሁ? ምን ዋእው እስከ ዛሬ ስንት እዳ ለቦት አልከፈሉኝ። መች ከፈሉኝ? አልከፈሉኝ እንዲ የሚከፍል መንግስት ነው የቀጠረ። መንግስት ነው አራኒ መንግስት አይከፍለኝም እንዴ? ደሞዝ ማነው እየከፈለ እኔም? ብቻ ሳይሆን ብዙ ደካሞች ነው ምታስተዳድረው አንተ። እኔ የእርሶን እጅ ተስፋ አድርጌ ነበረ። ምንም የለም በወር 200 ነበር፣ የለም እሱም። እኔን ብቻ ሳይሆን ብዙ ደካሞች ነው እንደ እንድታስተዳድር መንግስት የቀጠረ በደሞዝ። እኔም ሳገኝ ሳገኝ አሁን ቆይ፣ መስቀል ተሳለሙ። ቆይ መስቀል ተሳለሙ። ቆይ የክርስትና ስሞት ማን ነው ተድንግል ነው ተድንግል የክርስትና እናት አገሬ ኪዳነ ምህረት ነኝ ስወለድ ክርስትና የተሰጠው ለኪዳነ ምህረት ነው ለዛ ነው አገር የክርስትና እናቴ የኪዳን ነብረት ነች። ስወለድ ለኪዳ ነብረት ነው ክርስትና ይሰጠው፣ ቡልጋ የክርስትና ስሜ እህተ ድንግል ነው። ይኸው የሚታየኝ መነጥሩን እያረኩ ነው። ሁለቱም አይን ሞራ ተገፏል። ጆሮ ያ ሁለት ተሰውነቴ ለምርመራ አራት ሄደን ተቀዳ ጀምሮ ጆሮ አይሰማም አሁን እሱ እያናገረልኝ ነው። እናንተንም ሌሎችም እንግዲህ ሲመጡ እማማ ዝናሽ አውቀዋል። እሳቸው ቄስ አይደሉም፣ ነገርከኝ መነኩሴ ናቸው። ያውቃሉ መነኩሴ እርሶ አሁን መነጥሩን ታደረገው። የመለኩሴ ቆባቸውን አየው። የመለኮሱበት ቆባቸውን አየው። የመነኩሴ ቆብም ለይተው ያውቃሉ። አገሬ በሙሉ እኛ ሀገር ቡልጋ በሙሉ አርባ አራት ታቦት ነው ያለው። አርባ አራት ታቦት ቡልጋ፣ እኔ ሀገር አርባ አራት ታቦት ነው ያለው። አገሩ ላይ ክርስቲያን ብቻ ነው ያለው። ድምፅሽ። ቆይ ልጠይቅዎት። እሺ። ቄስና መነኩሴ ልዩነቱ ምንድን ነው? ስትች ንገሩኝ። ጎበዝ ከሆኑ እርሶ ጎበ መነኩሴ ሁን ሁን ጣጣ ጨርሰው የመለኮሱ ማለት ነው። አሃ ቄስ ቀስ በአክሊል በሀባ አግብቶ ጨስ ቀሰው በአክሊል በሀባ ቀሰው እሷም ሀባ ለብሳ አክሊል አርጋ ያገባሉ። ጨስ አገሬ ወልደው ከብደው ድረው ኩለው አብረው ይመለኩሳሉ። ጎበዝ ጎበዝ ጎበዝ ለምን አላውቅም። በጣም ጎበዝ ናቸው። ማን የነገሩት ግን እንደዚህ፣ እኔ አገሬ የቡልጋ የዘሬ ነው። እዛ ያስተምራሉ። እዛ ዘሬ በሙሉ ዘሬ በሙሉ ቄስ ነው። ለዛ ነው አሁን ቄሶቹ የሚያገቡት አክሊል ጭነው፣ አክሊል ካባ ለብሰው፣ እሷም የሚያገቧት ወልደው ከብደው ወልደው ከብደው ድረው ኩለው አብረው ይመለኩሳሉ በኋላ ማማዝና ሽዬ ቄስ ማለት አሉ ጎበዝ ኖት። ቄስ ማለት አሉ ቄስ ማለት ዲያቆን የነበረው ልክ ሚስት ሲያገባ ከዛ የቅስና ይማራል ይቀስሳል። አሉ ጎበዝ ልክ ኖት። መነኩሴ ደግሞ አያገባም። በዳቆንነት በድቁና ብዙ አገልግሎ ነው በአክሊል ሚስት የሚያገባው። በዳቆን በድቁና ለታቦቱ ብዙ አገልግሎ ነው። አሁን ዲያቆን አሁን ዲያቆን ሚስት የለውም። ለታቦቱ ሲያገለግል ኖረ። ለታቦቱ ሲያገለግል ኖሮ ሚስት የሚያገባ አክሊል አድርጎ ሀባ ለብሶ። የሚያገባትም አክሊል አርጋ ሀባ አባለብሳ ያገባሉ። በቄስ በቅስትናው ሰርግ በቅስትናው ሃይማኖት በቅስትናው ክብር ያገባሉ። አሁን በቅስትናው ሲኖር ወልዶ ከብዶ ወልዶ ከብዶ ድረው ኩሎ ድረው ኩለው አብረው ይመለኩሳሉ አብረው ይመለኩሳሉ። ባልና ሚስቶቹ እንዴ፣ ምን ነው ብናገርበት? ወይ ውሃ ውሃ ልሰጣቸው። ለርሱ አይደለም ለሰጣት ለእንግዳ ነው። የማሽን ውሃ ነው። አይ፣ እማማ ዝናሽ ይስጡኝ። እኔ አልፈልግ እኔ ከአንተ አልቀበልም አሉ። ያው ተቀበል። እሺ፣ ያው መቆም ስለማልችለው። እሺ፣ እሺ፣ እሺ፣ እሺ። ትንሽ አይቆም ብሎ አይሰጡም

እይ ጎበዝ ጎበዝጎበዝ ጎበዝ። አይ ማማዝናሽ ይሄ ሁሉ ለካህን ክብር ነው የሚያሳየው። በጣም ጎበዝ ነው ትማማዝናሽ እውነትም የቄስ ልጅ ወይ ቡድ ወይማማዝ ሚካኤል፣ ይሄ የዚህ ወዲያችን ያለው ሚካኤል ነው። እሱ እሱ ዘካራስ። በኮረንቲ ውሃ ሙቆ ገለያን አጥቦ በኮረንቲ ውሃ ሙቆ ገለያን አጥቦ የቁርባኑን የምቆርብበትን ልብ ታቆም ሳጥን አውጥቶ አልብሶ እንደዚህ ታቅፎ አውጥቶ እንዴት ታቅፎ አውጥቶ አጥር ውጭ በመኪና ውስጥ አርጎ ወስዶ ያቆርበኛል። እዛው እዛው እዛው ወስዶ ያቆርበኛል። ቄሶቹ እዛው መኪና ውስጥ ቁጭ ብዬ ቄሶቹ ወጥተው ስጋ እንትን ይዞ መጥተው ያቆርቡኛል። እዛው ውስጥ በጋሪው መቅደስ ውስጥ አግብቶኝ እያቆረቡኝ ክያልጥቱ ወይ ሚካኤል በልሜ ሚካኤል የምቆርብበት ሚካኤል በልሜ ጉልበትሽና ጉልበትሽን ያዝኩት እኔ ነኝ አለ ሚካኤል ይሄ ቁርባን እምቆርብበት ሚካኤል ጉልበትሽና ጉልበትሽን ያዝኩት እኔ ነኝ። እየተዟዟሽ ቦተሊካ እንዳትናገሪ ነው። ይሄ የአሁኑ መንግስት ቦተሊካ አይወድም። ይሄ ያሁኑ መንግስት ቦለቲካ አይወድም። ስራ ስሩ ነው የሚለው፣ ስራ ስሩ የምርት ስራ። ይሄ ያሁኑ መንግስት ወሬ አይወድም። ይሄ ያሁኑ መንግስት ሚካኤል ነው በልሜ። ይሄ ያሁኑ መንግስት ወሬ አይወድም። ይሄ ያሁኑ መንግስት ወሬ አይወድም። ስራ ስሩ ነው የሚለው የምርት ስራ ስራ ስሩ ነው የምለው የሚለው የማግኘት የምርት ስራ አለኝ። ሚካኤል በልም፣ ቁርባን የምንቆርበት ሚካኤል በልም። ተርትሩ ነው የሚናገረው፣ የመንግስትንንም ጉዳይ የግለሰቡንም ጉዳይ የወሎት ወገቢ አይችልም። በዘካሪያስ ደሞዙን በስትክክል እየተከፈለው ነው ወይ? እስቲ ምነው አዳምጡ። መንግስትን የቀጠረ ወቱ ብቻ ሳይሆን ብዙሃኖች አንድ ጋታቸው ጋር አብረው የሚሰሩ ለደካሞች አስተዳደር አይደ ጠባቂነት ሐኪምም እየወሰደ ለማሳከም ሐኪም ቤት የሚወስደውን ትናንትና ደግሞ ለቅሶ ሄደን መጣን። ለቅሶ ሄድን ትናንት። ይሄ በጋሪው ነው በመኪና ወስቶኝ ነው። አጎቱ ሞተው ትናንት ዘጠና አመት አርጅተው፣ ዘጠና አመት አጎቱ ናቸው። የአባቴ ወንድም ናቸው። ኧረ አጎቴ አይደሉም እኮ ጡረታ የሚሰጡት ሰውዬ ናቸው። አጎቴ ናቸው አላልከኝም እኮ። ጡረታ ነው የምለው እንጂ ጎረቤቴ ነው። ዘር ትውልድነት የለም። አለን አለን አለን። ያው ጎረቤትም እኮ ዝምድና ነው። እሱን ተው። ጎረቤት ሌላ። የዛን የሰጋቱ ልጅ ለብቻው የእናቴ ወንድም ናቸው። አጎት ያላቅም። አዎ፣ የቢጫው ሸርብ ተደብረ ቄሶች ተደብረ ሊባኖስ ነው ያመጡት። ይሄ ይሄ ተደብረ ሊባኖስ ነው ያመጡልኝ። ይሄን የጻድቁ የአቡነ ተክለ ሃይማኖት በረከት ነው። ይሄ ተደብረ ሊባኖስ ነው ያመጡልኝ። ቄሶች ናቸው ያመጡልኝ። ተደብረ ሊባኖስ ስጋው ደሙ የሚቀበሉበት ነው። በዚህ ነው ወይ የሚቆርቡት?

ጋሪ ያለ መቀመጫ ጋሪ ማማዝናሽ እንዲታቀፉ አውጥቶ ወደጅ አስቀምጦ፣ ጣይሊ ሞቀኝ ጣይ ስቦ ስቦ ቀደን ይለፍሷለሁ። ይሄንን ይሄን ማማዝናሽ በተስቻርቴ ጋቢ ሞልቷል፣ መንግስት እያመጣልኝ ያመጣልኝ በተስቻርቴ ጋቢ ሞልቷል፣ ኩታ ሞልቷል። እዚህ ቁርሳን ማማዝናሽ እሳቸው ሲመጡ ሁለት ትርጉ አምጥተውለታ ተቀበሉ። ወቀደ ማለት ይው ተቀበልኩ። አዎ ግን እኔ እኔ ግን እምቢ ይላሉ ብዬ ጠብቄ ነበር። እኔ አልቀበልም ይላሉ ብዬ ነበር። ለእኔ መድኃኒት ነው እኮ በእነሱ እጅ፣ እነሱ የሰጡ ለእኔ መድኃኒት ነው። ሆ አንዱን ልጠጣው፣ ምነው ወይ በእኔ ልረግ ምኑ፣ ለእኔ መድኃኒት ነው። ለእኔ መድኃኒት አሁን የተገዛ አድርጎ ትናንት ጠጥቼ ታማምኩ። እኔ ነኝ አሁን፣ እሳቸው ያመጡት መድሀኒት ይሆነኛል። አጠጡ በቃ ትናንትና። አሁን ለፋሲካ ጦን ፍቺ የመጣው እርጎ እዚህ ፍሪጅ ውስጥ ተቀምጦ አንዱን ስጠጣ የማጣም ታመኩ። ውሰድልኝ። አይ ይሄ ያመጡት እርጎ የሆነ ጥሩ እርጎ ነው። አንዱን አንዱን ፉት ብል ደስ ይለኝ ነበረ፣ ግን ያው መቼስ ምን ይደረግ እንግዲህ አንዱን እንደው እኔ እንዳው ለገብርኤል ጻፈነው ምን ነው ምን ነው ገብርኤልን ማኝ አይ አቃጥሎኝ እኮ ነው ጉሮሬ ላይ ማርያም በእኔ የራሰ ጉዳይ ጻ ጉሮሬ ደረቀ። አረቄና ጠጥ ያው ወው ጠጣ ዘ ተቀመጠ የሰነበት ያ ለመንግስት ተቀጥረው ተሆነ የሚነዱት ለመንግስት ተቀጥረው ተሆነ መኪናው የሚነዱት አው ግን ታዘብኮት ግን ትናንትና በደንብ ሳያለቅሱ መጡ። አይ ደግሞ የእዝን እንኳን ትንሽ ሳንቀምስ ነው የመጣ ነው። ካሁን ካሁን አልበላም። ለእሶ ቤት ሰርግ አደል ማህበር ቤት አ ሰርግ አደል ለእሶ ቤት ልበላ አልሄድኩም። አይ ካሁን ካሁን እሪ ብለው ኡ ይላሉ ብዬ ብጠብቅ ለእሶ አጎቴ ናቸው የእናቴ ወንድም የሞቱት አጎቴ ናቸው። ኑ ለእሶ አልቅሱ ብለ ይዘ ይሄድ ይዘ እኝ ሄድከው ላይ አጥሩጭ በመኪና ውስጥ አርገህ ያው ጉልበቴ እና ጡረታ ዘጠና ዓመት የሞቱት ዘጠና ዓመት ለመቶ አንድ ዓመት የቀራች የሞቱት። እዛ እንችላሉ። ለቅሶ ሰምታሉ። እያበደች ነው፣ እያለቀሰች ነው። እናትዬ በሰው ሀገር፣ አይ በሰው ሀገር፣ በሰው ሀገር። አይ እንችላሉዬ፣ አላውቃትም እኔ አላውቃትም። ጠንቋይ እዛ አላውቃትም።

እኔ ቤት ተጫወቱ ብሎ የእሱ ሚ የእሱ ሚ እሱ ሚስት ያገባው አሁን ቤሩት ነው ያለችው። እሷ ቤሩት ውጭ፣ ከዚህ ከከተማ ውጭ ቤሩት ነው ያለችው። አገሯ አሩሲ ነው። ታሩሲ መታከት ምን ልታደርግ ሄዳ ነው ወደዛ ወደ ቤሩት። በጣም ተወዳቸዋለች። ልብስ ሁሉ አምጥታላቸዋለች። ብዙ ልብስ ምን ልብስን የመንግስት ነው። ይህ ሁሉ መንግስት ነው። ሞልቷል። እቁም ሳጡ ሞልቷል። እዚህ እየሄድኩ የምቆርብበት ለብቻው የማይርኩ ሚካኤል እዚህ እየሄድኩ የምቆርብበት የቁርባኑ ልብስ ለብቻው፣ ባዘቦት ጊዜ የምረብሰው ሞልቷል። ልብስ መንግስት እያመጣልኝ፣ መንግስት የቤቱንም መንግስት ነው ሰጥቷው። ኡት ቀና ብለው ያው መንግስት ነው ሰጥቷው አስቀመጠኝ። እኔ ወታደሮችም አሉ ለምን ማንተ፣ ወታደሮቹም ስገባ አይቻለው እዛጋ። የርሶ የርሶ ወታደር ናቸው ወይ አሁን ድምፅ ያንተ ከምተው የሚረብሸኝ ታለመጥተው ጎትተው መንግስት ጋር ይወጣሉ። እሚጠብቁት የሚጠብቁት ወታደሮች ድምጤን ሰምተው ይመጣሉ። ሲመጡ እናንተን አይደለም፣ ሰላማዊ እንግዲህ አይደለም የሚረብሽኝ ተመጡ ወታደሮቹ መጥተው ጎትተው መንግስት ጋር ይወጣሉ። የአሁኑ መንግስት በብረት ሰባብሮ በብረት እድል ውስጥ ይቀረቅራቸዋል። እድርድ ውስጥ ቦተሊካ ነው የምንፈልገው ቦተሊካ አውሩልን እያሉ የሚገቡትን እኛ ቦተሊካ ነው የምንፈልገው ቦተሊካ አውሩልን እያሉ የሚገቡትን የመንግስት ያለ የመንግስት ያለ ያገር ያለ የመንግስት ያለ ያገር ያለ ወታደሮችን ግርብጥ ብለው ይመጣሉ። ቦተሊካ ነው የምንፈልገው ቦተሊካ ነው የምንፈልገው ቦተሊካ አውሪልን እያሉ እየመጡ ገብተው ታጎሩላለው። እየጎተተ አስር ወታደር እየጎተተ መንግስት ጋር ያውኑ መንግስት በብረት ተባብሮ እድል ውስጥ ይቀረቅራል። እማማዝናሽ እድሜስ የኔ እናት አሉ እሳቸው። ልክ እንደ እርሶ በጣም ጎበዝ ናቸው። እርሶን ነው የሚመስሉት፣ መልካቸው፣ ሁኔታቸው ንግግራቸው ሁሉ እርሶ የእርሶን ነው የሚመስሉት። የኔ እናት ወላጅ እናቴ ያሉ እሳቸው አባ በቴሌቪዥን ሳይወት እርሶን ሁል ጊዜ እናቴ ትዝ ይሉኛል። እርሶን ነው የሚመስሉት። የነበረው ሰው ሁሉ በቴሌቪዥን አየንት እያለ እዚህ ይመጣል። ሰው ሁሉ በቴሌቪዥን አየንት። በቴሌቪዥን ያሁን ቴሌቪዥን ነው መንግስት የሰጠልኝ ይሄ ቴሌቪዥን ነው መንግስት ይሰራል ብለ ነው ትናንትና ተከፍቶ የጦርነት ሲያሳዩ ዋለ የጦርነት ትናንት ተከፍቶ የጦርነት ሲያሳዩ ዋለ። የጦርነት ውጊያ አስተካክለ ክፈተው። ማታ ማታ ነው የሚያሳየው። ማታ ማታ ነው የሚያሳየው። ቀንቀል ሰው በየስራ ይሄዳላ ትልቪዥን የትልቪዥን የቴሌቪዥን የሚቀርበውን ለማየት ለመቀበል ሰው በየቤቱ ቤት አይውልም፣ እቤት ቁጭ ብሎ አይውልም። በየስራው ይሄዳል። ቀን ቀን አያሳይም። ማታ ማታ ነው ሰው ተሰብስቦ በቴሌቪዥን የሚቀርበውን ለማየት ለመቀበል ሰው ተሰብስቦ በየቤቱ ሲገባ ማታ ማታ ነው የሚያሳየው። ጸሎት ያደርጋሉ ያደርጋሉ ወይ ውል ጊዜ ሌሊት እና ቀን ነው የሚቀርበው ወይ ዘፈን አይደለም። ቄሶቹ ታቦቱ እየተሸከሙ በእኔ ለእኔ የሚያሳየው ትልብይን ቄሶቹ ታቦቱ እየተሸከሙ ቄሶቹ ታቦቱ እየተሸከሙ ልቀ ዲያቆኑ አራት ነጋሪት ይዞ የሚያጫውተኝ ይሄ ነው። የሚቀርበው በእኔ ቴሌቪዥን፣ እኔ ዘፈን አልፈልግም። ዘፈን የሚዘፈነው ለሰርግ ብቻ ነው አይደል? ዘፈን የሚዘፈነው ለሰርግ ለሰርግ ብቻ ነው። ባዘቦት የእኔ የሰጠኝ ቴሌቪዥን የጠሎት ነው። ጠልቦት ቄሶቹ ታቦቱ ይሸከማሉ። ቄሶቹ ታቦቱ ይሸከማሉ። ልቀዳቆን አራት ነገር ይትዘው ይወረቡ ያጫውተኛል በዚህ የባላት የባላት ቀን ነው የሚያሳየው። ታቦት የወጣ ዛሬ ትናንትና ከፈቱ ትናንት የከፈቱት ጦርነት ውጊያ ነው ያሳየው። የጦርነት የጦርነት የጦርነት ውጊያ አሳየ። ትናንት ማን ከፍቶት እንደሄደ እኔ እንጃ። ሰዎቹ ነው የከፈቱ መሰለኝ። እዚህ በል፣ ወንድሮውን ልብስ የሚያጡት እዚህ

መንግስት መንግስት በመንግስት ለመታወቅ የታወቀልኝ በመንግስት በመንግስት ለመታወቅ የታወቀልኝ መንግስት ቤተሰብቶ ያስቀመጠ በምንድን ነው? ያኔ መንግስት የተመረጠ ጊዜ መንግስት ሲመረጥ ወታደሮቹ ወታደሮቹ በባቡር መንገድ እየዞሩ በድምጥ ማጉያ ወታደሮቹ በመንገድ እየዞሩ በድምፅ ማጉሪያ መንግስት ሊመረጥ ነው፣ መንግስት ሊመረጥ ነው፣ በየቀበሌያችሁ እየሄዳችሁ መምረጫ ካዱ ሰዱ ስሙ። ወታደር ወታደር በማሽኑ ማሽን ያጣራው ውሃ ነው። የማሽን ውሃ ነው።